በአንድ ወር ቀጠሮና በአምስት ሺ ብር ይሰጥ የነበረው የፓስፖርት አገልግሎት መቋረጡን ሰምተናል። አዲሱ ፓስፖርት በመንግስት ድጎማ ስለሚደረግበት እንጂ በአነስተኛ ዋጋ እየቀረበ ስለመሆኑ ታውቋል። በሌላ በኩል ደግሞ አስመጪዎች ወደ አገር ውስጥ የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ ሊገደዱ ነው። ከኢትዮጵያ ወደ ውጭ ሀገራት የሚላኩ ምርቶችም በዚሁ አካሄድ መሰረት ጥራታቸው ተረጋግጦ እንዲወጡ ይደረጋል ሲል መንግስት ገልጿል። በአንድ ወር ቀጠሮና በአምስት ሺህ ብር ይሰጥ የነበረው የፓስፖርት አገልግሎት መቋረጡን ሰምተናል። አዲሱ ፓስፖርት በመንግስት በኩል ድጎማ ስለሚደረግበት እንጂ በተገቢው ዋጋ እየቀረበ አለመሆኑ ታውቋል። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ሊሰጥ የነበረውን ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታን ፈጠረ። ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለማህበረሰቦችና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያ የስራ ቀናት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮና በአምስት ሺህ ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያቴን ለሰራተኞች ባሳወቅኩበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በሁለት ቀናት በ25 ሺህ ብር ክፍያ እና በአምስት ቀናት በ20 ብር ክፍያ ብቻ የሚቀርበው ፓስፖርት መሆኑ ተነግሮኝ ወደ ቤት የተመልሻለሁ ብለዋል። ሌላ አገልግሎት ፈላጊ በበኩላቸው ተመሳሳይ ምላሽ እንደተሰጣቸው ገልጸው ነገር ግን በጊዜያዊነት የተቋረጠው በአንድ ወር ቀጠሮ አዲስ ፓስፖርት የማውጣት ስራ እንደሆነ የራሳቸውን ግምት በመውሰድ ለማሳደስ መጠየቃቸውን አስረድተዋል። ይሁንና ደንበኛው ከኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት ባሻገር በመሶብ የአንድ መስኮት አገልግሎት በመገኘት በመደበኛ የወር ቀጠሮ ለማሳደስ ጥያቄ ቢያቀርቡም ይህ አገልግሎት እየተሰጠ አለመሆኑ እንደ ተነግራቸው ገልጸዋል። ሪፖርተር ጋዜጣ ጉዳዩን በተመለከተ ለኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ምላሽ ለማግኘት ተደጋጋሚ ጊዜ ቢደውልና በአጭር የስልክ መልእክት ለተደረገው ሙከራ ምላሽ ባለመስጠታቸው ሳይሳካ ቀርተዋል። ይሁንና በቅርቡ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ ሪፖርት አፈጻጸም በተገመገመበት ጊዜ የአገልግሎቱን ዋና ዳይሬክተር ጨምሮ ጀምሮ ከፍተኛ ኃላፊዎች ከፓስፖርት ጉዳዮች ጋር በተያያዘ ከቋሚ ኮሚቴው ለቀረበላቸው ጥያቄዎች ሰፋ ያለ ማብራሪያዎችን ሰጥተዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት የኢሚግሬሽን እና ዜግነት አገልግሎት በበጀት ዓመቱ የመጀመሪያ ሶስት ወራት ከ5000 በላይ ፓስፖርቶችን ለዜጎች መስጠቱን ገልጸው በቅድሚያ በአንድ አገር የአገልግሎት ምርጫዎች አስፈላጊ ናቸው። ሁሉንም በመደበኛ አጉረን ልናስተናግድ አንችልም። ያንንም ምርጫ አስቀምጠን ሰው በአጭር ጊዜ ማግኘት ከፈለገ በአጭር ጊዜ የሚያገኝበትን በረዥም ጊዜ ከፈለገ በረዥም ጊዜ የሚያስፈልገውን አድርጎ የሚያገኝበትን እድል ከመፍጠር አኳያ በርካታ ማሻሻያዎችን አድርገን ውጤት እያየን መሆኑን ማንሳት እፈልጋለሁ ብለዋል። ኢትዮጵያ በታሪኳ በአንድ ዓመት ውስጥ አራት ሚሊዮን ፓስፖርት መስጠት ችላ አታውቅም ያሉት ዳይሬክተሯ፣ ነገር ግን ይህንን በድፍረት ያቀድንበት ምክንያት ፍላጎት በየጊዜው እየጨመረ ስለሆነ በፍላጎቱ መጠን የራሳችንን አቅም እያዘጋጀን መሄድ የምንችለው በዚህ ደረጃ ስናቅድ ብቻ ነው ብለዋል። የቁጥር አቅምን በተሻለ በፍጥነት ማሻሻል ካልቻለን ያ። በርባሪውን ብዛት መቆጣጠር አንችልም፣ ሲሉም ተናግረዋል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ በበኩላቸው ከፓስፖርት አቅርቦት አገልግሎት የሚገኘው ገቢ ከአጠቃላይ የተቋሙ ገቢ ከ25 ወይም 30 በመቶ ከፍ እንደማይል ገልጸው በጉዳዩ ላይ ሰፊ ማብራሪያ ሰጠዋል። የመሰረተ ልማቱን ጉዳይ መንግስት ድጎም አድርጎበት ነው እንጂ አዲስ የኤሌክትሮኒክ ፓስፖርት በሌላው ዓለም ዋጋው አሁን ከምንሰጠው 5000 ብር ጋር እኩል አይደለም ብለዋል። ነገር ግን በየጊዜው የቱሪስት መዳረሻዎቻችን ሀገራችንን ባሰፋን ቁጥር ሌሎች ክልል ላይ የአገልግሎት አድማስን ባሰፋን ቁጥር ቱሪስቶች ወደ ሀገራችን በብዛት በመጡ ቁጥር አሁንም እየጨመረ ይመጣል ሲሉ ገልጸዋል። ተደራሽነትን በተመለከተ የአገልግሎቱ ዋና ዳይሬክተር ለቋሚ ኮሚቴው ማብራሪያ ሲሰጡ ከተደራሽነት አኳያ ከዚህ ቀደም ከነበሩ 12 ቅርንጫፎች በተሟላ ሁኔታ ፓስፖርት ይሰጥ የነበረ ቅርንጫፍ እንዳልነበር ገልጸው ለረዥም ጊዜ ፓስፖርት መስጠት አቁመው የነበሩ በስም ደረጃ ብቻ ያሉ ቅርንጫፎች እንደነበሩ ጠቅሰዋል። እንደ ወይዘሮ ሰላማዊት ገለጻ የነበሩት ሰዎችንም በተሟላ መንገድ አገልግሎት እንዲሰጡ የማድረግ ሥራ ባለፉት ሁለት ዓመታት ሲሰራ ቆይቷል። አሁን ደግሞ ተጨማሪ አዳዲሶችን መክፈት ይኖርብናል በአገልግሎት ተቋሙ ዘንድ በመኖሩ የቅርንጫፎችን ብዛት ወደ 28 ከፍ እንዲል ተደርጓል ብለዋል። በሌላ በኩል ደግሞ አስመጪዎች ወደ አገር ውስጥ የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ ሊገደዱ ነው። ከኢትዮጵያ ወደ ውጭ የሚላኩ ምርቶችን በዚሁ አካሄድ መሰረት ጥራታቸው ተረጋግጦ እንዲወጡ ይደረጋል ሲል መንግስት ገልጿል። አስመጪዎች ወደ ሀገር ውስጥ የገቧቸው ምርቶች የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆናቸውን አስቀድመው በማወቅና በመለየት በሰው ጤናና በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረት ምርቶቹን ከማስገባታቸው በፊት እንዲያሳውቁ ሊገደዱ መሆኑን የታወቀው ይህንንም ተግባራዊ ለማድረግ አላማ ያደረገ ረቂቅ መመሪያ እየተዘጋጀ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በኢትዮጵያ የደረጃዎች አዋጅ ላይ ከተካተቱ ድንጋጌዎች መካከል የአገሪቱን ገቢና ወጪ እቃዎች ጥራትና ቁጥጥር መከታተል የሚያስችል ስርዓት መዘርጋት አንዱ መሆኑን የገለጹት በንግድና ቀጣናዊ ትስስር ሚኒስቴር የቅርንጫፍ ጽህፈት ቤቶች ማስተባበሪያ መሪ ስራ አስፈጻሚ አቶ እያሱ ስመሆን ናቸው። አቶ እያሱ እንዳብራሩት ማንኛውም አስመጪ የአስመጪነት ፈቃድ ካወጣ በኋላ ምርቶችን ያለምንም መስፈርት ወደ ሀገር ውስጥ የሚያስገባበትና ከዚያ በኋላ ቁጥጥር የሚደረግበት አሰራር በስራ ላይ መሆኑን፣ መመሪያው ከወጣ በኋላ ግን አስመጪዎች ወደ ሀገር ውስጥ ከማምጣታቸው በፊት ምን አይነት ምርት ማስገባት እንደሚፈልጉ በማን ኩባንያ እንደተመረተና ከየት ሀገር እንደሚመጣ ዓለም አቀፍ የምርት ጥራት ያሟሉ መሆናቸውን የሚገልጹ ሰርተፊኬቶችን መያዛቸውን ወደ ሀገር ውስጥ በሚገቡ ምርቶች ምዝገባ ስርዓት አማካኝነት ለንግድና ቀጣናዊ ትስስር ሚኒስቴር አስቀድመው እንዲያሳውቁ ለማድረግ መታቀዱን ተናግረዋል። በዘርፉ ለመጀመሪያ ጊዜ ለመተግበር የታቀደው ይህ አሰራር የኢትዮጵያ ምግብና መድኃኒት ባለስልጣን ተግባራዊ ያደረገውን የምዝገባ ስርዓትን መነሻ በማድረግ የተወሰደ መሆኑን የጠቀሱት መሪ ስራ አስፈጻሚው፣ ይህም አስመጪዎች ምርቶችን ወደ ሀገር ውስጥ ከማስገባታቸው በፊት በኢትዮጵያ ያለውን አስገዳጅ የጥራት ደረጃ መስፈርት ያሟሉ የሚያስተዳድሩ መሆናቸው መረጃ እንዲኖራቸው በማድረግ በህብረተሰብ ጤናና በሀገር ኢኮኖሚ ላይ ሊደርስ የሚችለውን ጉዳት ለማስቀረት ትልቅ አስተዋጽኦ ይኖረዋል ብለዋል። አስመጪዎችም ቢሆኑ ምርቶችን ወደ ሀገር ውስጥ ካስገቡ በኋላ እነዚህ ምርቶች አስገዳጅ ደረጃ የወጣላቸው መሆናቸውን አናውቅም ነበር የሚሉበትን ሁኔታ እንደሚያስቀር፣ በዘርፉ የሚደረገውን ቁጥጥር አንድ ደረጃ ያሳድገዋል ተብሎ እንደሚታሰብ አስረድተዋል። በተለይም ኢትዮጵያ ውስጥ ባሉ ላብራቶሪዎች መፈተሽ የማይቻሉ ምርቶች ሲኖሩ ከሚመጡበት ሀገር የጥራት ደረጃቸው የተረጋገጡ መሆናቸውን የሚገልጽ ሰርተፊኬት የያዙ እንዲሆኑ ማድረግ ረቂቅ መመሪያው ትኩረት ያደረገበት አንዱ ድንጋጌ መሆኑን ጠቁመዋል። ከኢትዮጵያ ወደ ውጭ የሚላኩ ምርቶችን በዚሁ አካሄድ መሰረት ጥራታቸው ተረጋግጦ እንዲወጡ እንደሚደረግ፣ አስገዳጅ ደረጃ የሚወጣውም ከህብረተሰብ ጤንነት ከአካባቢ ደህንነትና የንግድ ማጭበርበር የሚፈጸምባቸው መሆን አለመሆናቸው ተለይቶ መሆኑን ተናግረዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በሂደት ላይ መሆኗን በዚህም ህጎች ከዓለም አቀፍ አሰራር ጋር የተስማሙ ሆነው መውጣት ስላለባቸው ይህ የቁጥጥር መመሪያ እንዲዘጋጅ ያስፈለገበት አንዱ ምክንያት መሆኑን ጠቅሰዋል። ወደ ኢትዮጵያ የሚገቡ ምርቶች 6000 ያህል እንደሚደርሱ የጠቀሱት አቶ እያሱ፣ መመሪያው ተግባራዊ የሚደረገው በሁሉም ገቢ ምርቶች ላይ ሳይሆን አስገዳጅ የጥራት ደረጃ ይወጣላቸው 400 ያህል የሚደርሱ ምርቶች ላይ እንደሚሆን በኢትዮጵያ ደረጃዎች ካውንስል ተለይተው በየጊዜው ደረጃ የሚወጣላቸው ምርቶች ያሰራሩ አካል እንደሚሆኑ አስረድተዋል። በረቂቅ መመሪያው የአስመጪዎችና የላኪዎች ኃላፊነትና ግዴታ በግልጽ መካተቱንም ጠቁመዋል። አስመጪዎች ምርቶችን ለማስገባት ካሉበት ቦታ ሆነው በንግድና ቀጣናዊ ትስስር ሚኒስቴር በኩል ምዝገባ የሚያደርጉበት ሶፍትዌር መመሪያው ከጸደቀ በኋላ እንደሚበለጽግ መሪ ስራ አስፈጻሚው ገልጸዋል። ስርዓቱን ተግባራዊ ለማድረግ የሚያስችል አቅም ተቋሙ ፈጥሯል ወይ ተብለው የተጠየቁት አቶ እያሱ ሚኒስቴሩ በዓመት ከ2 እስከ 3 ሚሊዮን የንግድ ምዝገባና ፈቃድ የሚሰጥበት ስርዓት እንደዘረጋ በመጥቀስ የአስመጪና ላኪ ቁጥር እዚህ ግባ የሚባል ስላልሆነ መመሪያው ከጸደቀ በኋላ አዲሱን አሰራር በመዘርጋት ወደ ተግባር እንደሚገባና እስከዚያ ድረስ ግን በነባሩ አሰራር ይቀጥላል ብለዋል። በምርቶች ላይ በአድ ነገር የቀላቀለ የአገር ወይም የሕብረተሰቡን ጤና የሚጎዳ ምርት ያሰራጨ አካል በወንጀል እንደሚጠየቅ በግልጽ መደንገጉን ያወሱት መሪ ስራ አስፈጻሚው ደረጃቸውን ያልጠበቁ ምርቶች ወደ አገር ውስጥ እንዳይገቡ ክልክላ እንደሚጣል፣ ሆኖም ይረቂቅ መመሪያ በመሆኑ በምርቱ ላይ ከሚወሰድ እርምጃ ባሻገር አስመጪዎች ላይ የሚጣሉ የቅጣት እርምጃዎች እንዳልተካተቱበት ገልጸዋል።